ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? በዛሬው ዝግጅታችን የኢትዮጵያ ቱጃሮች ከአንድ እስከ አስር በቅደም ተከተል እነማን ናቸው የሚለውን እናያለን። ቢሊዮነርስ አፍሪካ በኢትዮጵያ ውስጥ አስር እጅግ የናጠጡ ሀብታሞች በሚል ርዕስ ዝርዝራቸውን አቅርቧል። መጽሔቱ እንደገለጸው ግብጽ፣ ናይጄሪያ ና ደቡብ አፍሪካ በቢሊዮን የሚቆጠር ሀብት ያላቸው ባለሀብቶችን ማፍራት የቻሉ ቢሆንም ኢትዮጵያ ግን ያላት ቢሊዮነር አንድ ብቻ ነው። እሳቸውም ሼክ መሐመድ አልአሙዲ ናቸው። ይሁንና እሳቸውን በመከተል ትልቅ የቢዝነስ ኢምፓየር የገነቡ ለበርካቶች የስራ እድል የፈጠሩ ኢንዱስትሪዎችን የሚመሩና በአገሪቱ የፋይናንስ ዘርፍ ተጽዕኖ መፍጠር የሚችሉ በርካታ ሚሊዮነሮች ኢትዮጵያ ውስጥ እንዳሉ ዘገባው አስረድቷል። ዛሬ ለንባብ በበቃው በዚህ ዝርዝር ውስጥ አልአሙዲ በቁጥር አንድነት የተቀመጡ ሲሆን የሀብታቸው መጠን 9.56 ቢሊዮን ዶላር መሆኑ ተገልጿል። በሁለተኝነት የተቀመጡት አቶ ሳሙኤል ታፈሰ ናቸው። የሰንሻይን ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት አቶ ሳሙኤል በኮንስትራክሽን ዘርፍ ተሰማርተው ከአምስት ሺህ በላይ መኖሪያ ቤቶችንና የንግድ ህንፃዎችን መገንባት እንዲሁም በሺዎች የሚቆጠሩ ኪሎ ሜትር መንገዶችን መስራታቸው ዘገባው ጠቅሷል። ጨምሮም በአሁኑ ወቅት በአገሪቱ ውስጥ ከሚገኙ አገር በቀል ድርጅቶች ቀዳሚው ሰንሻይን መሆኑን ገልጾ የድርጅታቸው አመታዊ ገቢ ከ አንድ መቶ ሚሊዮን ዶላር እንደሚበልጥ አስረድቷል። በቢሊዮነርስ አፍሪካ በዚህ ዝርዝር በሶስተኛነት የተቀመጡት አቶ በላይነህ ክንዴ ናቸው። ከ1000 ዶላር በሚያንስ ካፒታል ቅቤና ማር በመሸጥ ስራ የጀመሩት አቶ በላይነህ በአሁኑ ወቅት በላይነህ ክንዴ ግሩፕ የተሰኘ ግዙፍ ተቋም ለመመስረት መቻላቸውን ያስረዳው ዘገባው በድርጅታቸው ባለፉት 17 አመታት ወደ 600 ሚሊዮን ዶላር ገቢ ማግኘቱን ጠቅሰዋል። በአራተኛ ደረጃ የተቀመጡት ደግሞ አቶ ቴዎድሮስ አሸናፊ ናቸው አቶ ቴዎድሮስ ከኃይል አቅርቦት እስከ ሸቀጣሸቀጥና ሪል ስቴት ዘርፍ ባሉ ስራዎች ላይ መሰማረታቸውን የጠቀሰው ዘገባው ሳውዝ ወስት ኢነርጂ የተሰኘ ድርጅት እንዳላቸው አስረድቷል አቶ ቴዎድሮስ በተጨማሪም በኢትዮጵያ ውስጥ ተወዳጅ የሆነው የማዕድን ውሃ ማለትም የአምቦ ውሃ ባለቤት መሆናቸውን ያስረዳው መጽሔቱ በተለያዩ ዓለም አቀፍ ድርጅቶች ውስጥ የቦርድ አባል መሆናቸውንም አስታውቋል። መጽሔቱ በአምስተኛ ደረጃ ያስቀመጣቸው አቶ እዮብ ማሞ ናቸው። አቶ እዮብ በዋሽንግተን ዲሲና ኒውዮርክ ከተሞች ውስጥ በርካታ የነዳጅ ማደያዎች እንዳላቸውና በቨርጂኒያ የሪል ስቴት ዘርፍ ላይ መሰማራታቸውንም አስታውቋል። በቀጣይነት የተቀመጡት አቶ ከተማ ከበደ፣ አቶ አለማየሁ ከተማ፣ አቶ ብዙ አየሁ ቢዝኑ እንዲሁም በተለያዩ ሪዞርቶችና በማራቶን ሞተርስ መገጣጠሚያ የምናውቃቸው አትሌት ኃይሌ ገብረስላሴ እንዲሁም አቶ ግርማ ዋቄ ናቸው። የዛሬውን ዝግጅታችን በዚህ አጠናቀቅን። ቀጣይ በሌላ ዝግጅት እስከምንገናኝ ቻናላችን ሰብስክራይብ በማድረግ ወዳጅ ተሆኑን ዘንድ በትህትና እንጠይቃለን።